ጴጥሮስን ምን ያደረገ? አስፋት በቃ በዛ ሰዓት ጴጥሮስ ምንም ማድረግ አይችልም። የእግዚአብሔር ስም የተባረከ። እስር ቤት ውስጥ ነው፣ ከወታደሮች መሀል ነው የታሰረው። ምንም ማድረግ እንደማይችል አውቀው ተኝቷል። ሰው እንደ ነገ ትሞታለህ ተብሎ እንዴት እንቅልፍ ይተኝ? ኢየሱስ ያድናል። በቃ እንደማያመልጣው በወታደሮች መሀል ነው የታሰረው። ኢየሱስ ያድናል። ግን እግዚአብሔር ምን ያደረገ? የእግዚአብሔር ስም የተባረከ ነው። ዛሬ ለደስታ እግዚአብሔር ጣልቃ ይግባ፣ ለሲሁ ጣልቃ ይግባ፣ ለመስኪ ጣልቃ፣ ለአሌክስ፣ ለሰላም በኢየሱስ እግዚአብሔር ጣልቃ ይግባ። ያው እግዚአብሔር ምስክር ነው። በቃ የእግዚአብሔር ቃል ሲነገር ኖርማል አቱ ሌላ ወይ ተኝቶ የሆነ ቦታ ወይ የሆነ ቦታ እየሰራችሁ ሊሆን ይችላል። ግን የሆነ ታች ልትደረጉ ይገባል። የእግዚአብሔር ቤት ስትሄድ ነው ቻንስ ስትሄድ ነው። ዛሬ ይሄ የኔ ቃል ግን የሚያገለግሉ አገልጋይ በጣም ፌመስ በጣም በቲቪ የሚታይ በጣም በብዙ ነገር የሚታይ ሰው መሆን መቻል የለበትም የእግዚአብሔር ቃል በታዋቂ ሰው ባልታወቀ ሰው በየትኛውም ሰው ሲሰበክ የእግዚአብሔር ቃል የእግዚአብሔር ቃል ኢየሱስ ክርስቶስ ጌታ ነው አሜን ነው አሜን በሉ በኢየሱስ ይሁንላችሁ ነገሮቻችሁ ለእግዚአብሔር ጣልቃ ይግባ በሮቻችሁ ይከፈ ምንጫችሁ ይፍለቅ በኢየሱስ የእግዚአብሔር ስም የተባረከ ይሁን በጣም የምወደው ዘማሪ ደስታ መጥቷል ትንሽ ወርሽፕ ያደርግና በጣም ወዳጅ ነው ቸርች ላይ እየመጣ በጣም የሚረዳን የሚያገለግል መስጊዬ፣ ታውቂዋለሽ። አንቺ ደስትዬ እየመጧ በዚሁ በእግዚአብሔር ቃል ላይ ሆነን የእግዚአብሔር ሰው ደስትዬ ትንሽ እንትን ይዘምርና እኔ ደግሞ ጸልይላቸዋለሁ። ለሁላችሁ የእግዚአብሔር ስም የተባረከው። አሌክሲ፣ በጣም ተባረክ። ሰላም፣ ተባረኪ ደስትዬ፣ ይሰማላ

እሺ ተባረክ። ያው እንገባለን በሌላ ጊዜ እንትን ትላለ መስጊ የምለ ማለት አሁን ገብተሽ ነበራ ነገር ሽክፈት ደጆች ይከፈት፣ ምንጭ ይፍለቁ በኢየሱስ ክርስቶስ። በቃ ያቺ ነገር አብቅቷል፣ ያንተ ነገር አብቅቷል። በቃ ከዚህ በኋላ ማን ይደርስላት፣ ማን ይደርስልሻል በተባልሽበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እግዚአብሔር በደስታ አገልግሎት ላይ ጣልቃ ይገባል። እግዚአብሔር በዚህ ላይ ጣልቃ ይገባል። እግዚአብሔር በዚህ ላይ ጣልቃ ይገባል። እግዚአብሔር የጌታ ልጅ በምትለው ላይ በኢየሱስ ጣልቃ ይገባል። ኢየሱስ ያጀ የእግዚአብሔር ጣልቃ ገብነት እንደዚህ እንደ ቀላል የምናወራው አይደለም። ባይዘ አንዳንድ ጊዜ በጣም ተቸግራችሁ፣ በጣም ግራ ተጋብታችሁ ወደ የት ልሂድ ስትሉ በቃ ገንዘብ አታችሁ እንኳን በዛ ባጣችሁበት ገንዘብ በሌለበት የደረሳችላችሁን ሰው አትረሱት። ኢየሱስ ያ በህይወታችን ነገር ላይ በአጣትን ነገር ላይ በአጣነው ነገር ላይ እግዚአብሔር ጣልቃ ሲገባ እግዚአብሔር ከኛ ምንም አይፈልግ ባይዘዌ ሰው የሚያደርገውና እግዚአብሔር የሚያደርገው ሰማይ እናምትል ሰው የሆነ ነገር ቢያደርግልሽ የሥራ በር ቢያስከፍትልሽ የሆነ ድርጅት ቢያስቀጥርሽ እኔ እንደዚህ አድርጌ እኔ እንደዚህ አድርጌላት እንደዚህ ሆንላት እንደዛ ሆንላት ይላል። እኔ እንደዚህ አድርጌላት እኔ አገናኝቻ ደል እግዚአብሔር ግን እንደዛ እግዚአብሔር እንደዛ የሚል አምላክ አይደለም። የእግዚአብሔር ስም የተባረከ ይሁን አሜን፣ ነው። እግዚአብሔር ነገሮቻችሁን ያስተካክላል። ባለቀ ባከተመ ጉዳይ ላይ እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል እያላችሁ ጻፉ። ለሌላ ሰው ሼር አድር ኩፕሊንክ አድ የስምሲያድና አሜን ነው። የእግዚአብሔር ስም የተባረከ ይሁን። አሌክሲ ሰላም ነው። ይሰማል። ሰላም የእግዚአብሔር ሰው ሁሉ ሰላም ነው ሁሉ ሰላም ነው እንዴት ነው አለን ሁሉ ሰላም የእግዚአብሔር ስም የተባረቀ ይሁን እግዚአብሔር ጣልቃ እንዲገባ በነገሮች ላይ እግዚአብሔር ጣልቃ እንዲገባ አሜን በኢየሱስ በጣም በጣም ወሳኝ ወሳኝ ሀሳቦች ወሳኝ ወሳኝ የሆኑ ነገሮችን ይዘ በእግዚአብሔር ፊት ያቀረብካቸው ነገሮች መልስ ያገኛሉ በኢየሱስ እንደዚህ ዝም ብሎ ተራ ልመና ነው። ለማንተ የጠየከው ከባድ ነገር ላይ የጠየከው በቃ ከእግዚአብሔር ጋር ተወራርደህ የተጠየከው ያለው ነገር አለ። እግዚአብሔር ግን ዛሬ መሰለያ ኢየሱስ ያለናል። ተዘጋ ባልከው ነገር ላይ፣ አቃተኝ ባልከው ነገር ላይ፣ በቃ ምን ልሆን ነው ባልከው ነገር ላይ እየተናገርን እየተደራረግን ያለነው ሐዋርያት ሥራ ምዕራፍ አሥራ ሁለት ገቡት እራን ጀምሮ ኢየሱስ ያለናል። የዮሐንስን ወንድም ያዕቆብን አስገድሎ ጴጥሮስን አስገድላለሁ ብሎ በጨረሰው ጉዳይ ላይ እግዚአብሔር ጣልቃ ገባ። በቃ አልቻልኩም፣ ሁሉ ነገር በገንዘብ ነው፣ በእንደዚህ ነው፣ በእንደዛ ነው ባልከው ነገር እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። በቃ እንደዛ እኔ በዝም ባለ ጥያቄ አይደለም። ዘመን የፈጀ ቢያንስ ሰባት ዓመት፣ አምስት ዓመት ከዛም በላይ አንኳኩተ አንኳኩተ በዘመድ ካልሆነ በገንዘብ ካልሆነ አይሰራም ወይ ብለህ ልብ ባዘንክበት ጉዳይ ላይ ጴጥሮስ በዘመድ አይደለም ከእስር ቤት የወጣው። ኢየሱስ ያድናል። እግዚአብሔር መልአኩን ልኮ ይል አገር እንደ ነገ ይገደላል ተብሎ ባለፈ ጉዳይ ላይ እግዚአብሔር መልአኩን ልኮ ጴጥሮስን ከእስር ቤት አወጣ። ኢየሱስ ያድናል። ስለዚህ ኢየሱስ አንተ ባቃተ ነገር ላይ ጴጥሮስ እንደማይችል መውጣት እንደማይችል ማድረግ እንደማይችል አምኖ በቃ እርግጠኛ ሆኖ ነገር እንደሚሞት እርግጠኛ ሆኖ ነው ተኝቶ ሳለ፣ እግዚአብሔር ግን መልአኩ ላክ ይላል። ኢየሱስ ያድናል። ዛሬ በአንተ ጉዳይ ላይ በአንተ በተንቀሳቀስከው ነገር ላይ ባቃተ ነገር ላይ እግዚአብሔር ጣልቃ ይገባል። በኢየሱስ ክርስቶስ ቢሆን በእግዚአብሔር ጣልቃ ይገባል። አሜን። ምስክሬ ነው። በአንድ በተለይ ጉዳዮች ላይ እግዚአብሔር ጣልቃ ይገባል። አሜን። በጌታ በኢየሱስ ማሜን ይግባ ጣልቃ ገብነት ደግሞ እግዚአብሔር በአንተ ማለት ነው። ብዙ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣል። አሜን። በኢየሱስ ክርስቶስ አሜን። ዛሬ ላይ እዚህ ከእግዚአብሔር ምህረት የተነሳ ነው። ከእግዚአብሔር ቸርነት የተነሳ ነው። የአንተ የሆነ አንዳች ነገር ነው። መዝሙር ሀያ ሶስት ላይ እንደዚህ ይላል። እግዚአብሔር አለ እረኛ ነው አለ ዳዊት። እግዚአብሔር ለአንተ እረኛ ነው። ባይዞ ኢየሱስ ያድናል። ከዛ እንደ ዳዊት አይነት እንደ ልብ ያለው እግዚአብሔር ሄዶ ሄዶ የዳዊት ምኑ ነው የወደደው ብትል፣ እግዚአብሔር ልቡን ነው የወደደው እንጂ ብዙ አይነት ፋውሎች ሰርቷል፣ ብዙ አይነት በደሎች ሰርቷል። ግን በእግዚአብሔር ፊት ወዲያው ይንበረከካል፣ ወዲያው እግዚአብሔር ንስሐ ይጠይቃል። እና ይሄ ቃል ወደ ላይ የመጣው አሁን ዳዊት የለም፣ ግን ይሄ ቃል ያንተ

ምንጮች ይፍለጥ ኢየሱስ ያው እግዚአብሔር ምስል ክሬ ነው ው ዘር ማንዘር ረግጦ ማቁ ቦታ አንተ እግዚአብሔር ሲያስረግጥ አያ ከፍታውን ሲያስወርስ አያ በኢየሱስም በሰው የተዘጉ ነገሮች እግዚአብሔር ይከፍታል። በኢየሱስ ብዙ የተዘጋጉ ነገሮችን እግዚአብሔር ይከፍታል። አሜን አሜን፣ አይተህ ከሆነ ሳምሶን ዝም ብሎ ከሰዎች ኖርማል ያልሆነበት ዋነኛና አንደኛ ምክንያት ምንድን ነው የምትል የእግዚአብሔር አእምሮነት እግዚአብሔር መቶ ሲያነቃቅ ብለህ የትኛውን ፊልስጤማውን የማየ

እየሱስ ያድል ገና ሳትፈጠር በፊት ነው እግዚአብሔር የሚያቀባይ ሰው። አሜን በእውነት እየሱስ ያድል። አንተ ባለ ራዕይ ነህ። ራዕይ ውስጥ አለ፣ ህልም አለ። አሜን። ብዙ ብዙ ድርጅቶች፣ ብዙ ካምፓኒዎች እግዚአብሔር በአንተ ይከፍታል። ሰው ተናገር፣ በጌታ በኢየሱስ የት እንዳለ አላውቅም

ኢሳቅን እግዚአብሔር የትም አትሂዳ ነው። ቦታው ግን ምድረ በዳ ነው። የቦታው ምድረ በዳነት አለ የቦታው ምድረ በዳነት እኔ አንተን ለመባረክ የሚከለክለኝ ነገር የለም። ከዛ ስ እኔ ያልኩ ቦታ ተቀመጣ ነው። ከዛ ንስ እባርካለ ኢየሱስ ያጭ ለኢየሱስ። አሜን አሜን አሜን። የእግዚአብሔር ስም የተባረከ አሜን። በኢየሱስ ተራ ተራ ነገር ወደ አንተ አይመጣ። በኢየሱስም ላይ ተራ ተራ የሆነ ነገር ወደ አንተ አይመጣም። ይህም ዛሬ ጸለይ፣ ዛሬ ነው እናንተ ያው እግዚአብሔር ምስክር ነው። እግዚአብሔር ተናገር ካላለ በስተቀር እኔ ምንም አልናገርም። መስኪ መስኪ ታገኛለ ቸርች እግዚአብሔር እናገራለሁ በኢየሱስ ክርስቶስ ስለ ጴጥሮስ የራስ ታሪክ ከብዙ ነገር እግዚአብሔር ያስመለጣ